መብትና ድጋፍን እንዴት ነው የምታዩት? ድጋፍ አያስፈልግም አፈርማቲቭ አክሽኑ ይቀር ስንል መብትን በትክክል ኤክስኪዩት አድርገናል ወይ? ለውጥ ማምጣት ነው የሚያዋጣው ወይስ ሁሌ ድጋፍ እያደረግን ነው? መጀመሪያ የአመለካከት የስነልቦና ስራ መሰራት አለበት ብለው አያምኑም ወይ? ህጉ ብቻ ለተሳካለት ነው እየሄደ ያለው ስራ ላገኛቸው እንጂ ስራ ላላገኛቸው አይሄድም ብለናል እና ይህንን ለማስታረግ ምን አይነት ህግ ቢወጣ መጀመሪያ ስትነሱ ሴት ልጅን ፊዚክሊ ይሁን ሜንታሊ ከወንድ ታንሳለች የሚል ፕሪሚስ ይዛችሁ ነው ወይ? ለሴቶች የተለየ ድጋፍ ያስፈልገዋል የሚለው ነገር ለሴቶች ለራሳቸው ራሱ አሃ ከወንድ እናንሳለን ማለት ነው፣ ከወንድ ጋር እኩል ኮምፒት ማድረግ አንችልም የሚለውን አስተሳሰብ በአእምሯቸው እንዲሰርጽ የሚያደርግ ነው። በታሪካዊ በባህላችን ትብታብ በአሰራራችን ስህተት ምክንያት ሴቶች ወደ ኋላ ተገለዋል፣ እኩልነታቸው፣ ተሳትፏቸው አልተረጋገጠም አልን። ለ30 አመት ተገለገልንበት። ምን አመጣን? ካል 30 አመት ተገለገልንበት ምንም አላመጣም አይደለም፣ የምንለው በምንፈልገው ልክ አልሆነም፣ ሊሆን ይችል ይሆናል።